በቀድሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘማሪና አገልጋይ የነበረው የአሁኑ የራሱን አዳራሽና እምነት ማከናወኛ ከፍቶ የሚንቀሳቀሰው ፓስተር ትዝታው ሳሙኤልን በተመለከተ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክስ ቅሬታ ቤቶታ አዘጋጅታ አቅርባለች። ጠበቃና የገማካሪ ያሪ ቤታ ነ እንግዲህ እንደ ቤተ ክርስቲያኗ የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ እና እንዲሁም ደግሞ እንደ ቤተ ክርስቲያኗ ልጅነት ከዚህ ግለሰብ ጋር በተያያዘ በተደጋጋሚ በውስጥ በምታደርሱኝ መረጃ መሰረት ግለሰቡ ላይ የሕግ እርምጃ ሊወሰድበት ይገባል በሚል ጉጥጎታዎች እንደነበሩ ይታወሳል። ሆኖም ግን ዝም ያልነው አንዳንድ ነገሮች ሁሌም በአደባባይ ሊገለጡ ይገባል ብለን ስለምናስብ አይደለም። ስለሆነም መሰራት ያለባቸው ነገሮች ሁልጊዜም በማስተዋል ሊሰሩና ሊከቦን ይገባል። የቤተክርስቲያን መብትና ጥቅም ያስከብራል ብለን የምናምናቸውን ማናቸውን ነገር ከማድረግ ወደኋላ አንልም። ስለሆነም አሁንም ቢሆን ይህ የቀረበበት የክስ አቤቱታ ወይም ደግሞ የቅሬታ አቤቱታ የሚመለከተው የፌዴራልም እንዲሁም ደግሞ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በጥልቀት መርምሮ እንዲህ አይነት ተሳዳቢና ነውረኛ የሆኑ ግለሰቦች ሰዎችን ለፍትህ ያቀርባል ብለን ተስፋ እናደርጋለን። ስለዚህ በዝርዝር የከሳ ቤታችንን የቅሬታ ቤታችንን ከማስረጃዎቻችን እንዲሁም ደግሞ የሰው ማስረጃም ጭምር ተቀራርበው ቀርቧል። ይህ ጉዳይ በዋነኛነት የቤተክርስቲያኗን የሚመለከታት ስለሆነ በእኔ ገጽ ላይ የማስተላልፈው ባይሆንም በቅርቡ ግን ቤተክርስቲያናችን በግልጽ በዚህ ጉዳይ ላይ ያላትን አቋም በሚዲያዋ የምታስተላልፍ መሆኑን በዚ አጋጣሚ ላሳስብ እወዳለሁ። ነገር ግን ከዚህ ጋር በተያያዘ ግለሰቡ ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ ከዚህ አንጻር በአቅራቢያው ያያ ያችሁት የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ ሳትገቡ ግለሰቡን ለፖሊስ ሪፖርት በማቅረብ የሚያዝበት ሁኔታ እንድታመቻችሁና እንድትተባበሩ በዚህ አጋጣሚ ጥሪያችንን እናቀርባለን ማለት ነው። ስለሆነም ማናቸውም ግለሰብ እንደ ግለሰብ የግለሰብ ተሳዳቢ ከሆነ ስድብን የሚያበረታታ የትኛውም ሃይማኖት ወይም እምነት አለ ብለን አናምንም። ስለሆነም በእኛ ቤት ውስጥም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥም ተገኝታችሁ የምትሳደቡ ነውረኛ ቃላት የምትጠቀሙ ከዚህ ድርጊታችሁ እንድትጠቀሙ በዚህ አጋጣሚ መልእክት እያስተላለፍን እንዲህ አይነት ተግባር ላይ የተሳተፉ ማናቸውም ግለሰቦችን ለህግና ለፍትህ የማቅረቡን ስራ ቤተክርስቲያኗ በግሏ የምታከናውና የምትሄድ ይሆናል። እኛም እንደ ባለሙያ ግዴታችን እንወጣለን። እናንተ ምዕመናን፣ ካህናት፣ አገልጋዮቻችን በሙሉ ከዚህ ጋር በተያያዘ ጥንቃቄ እያደረግን ለቤተክርስቲያን አንድነትና ህብረት ዘብድን ትቆሙ ዘንድ ለማሳሰብ ወዳለው አመሰግናለሁ። ትዝታው ሳሙኤል አነበበ እንጂ ቤተ ክርስቲያኗን አልሰደበም የምትሉ ሰዎች አሁን የሚያሳየው ቪዲዮ በየትኛው መጽሐፍ እንዳለ ታሳዩኛላችሁ። ባይዘወይ ኡርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶች ነው ያቆማታ እርስ የኦርቶዶክስ ህዝብም የምትሰማኝ ከሆነ ልንገር፣ ሰልፍ የሚያስፈልግ ይሆን? ገድለ ዘራብሩክ ስላሴን ዋጠ የሚል ይሄን ስላሴን ውጦ ኦዱ ውስጥ ሶስቱን ስላሴ ይዋጠ አ አርሴማ አርሴማ፣ ወረርሽኝ የምድራችን ወረርሽኝ። በቃ ከስም ጀምሮ ምድራችንን የተቆጣጠረ ስፒሪት የአርሴማ መንፈስ። እግዚአብሔር ከረዳችሁ ይሄ አዲሱ ሲኖዶስ ጌታ ኢየሱስ ይርዳችሁ፣ እንጸልያለን። ጥርግርግ ጋርገ ይሄንን ከልት በሙሉ ከምድሪቱ ላይ

ይል ተመልከቱ። ፎቶአቸውን በጠዋፍ እየተቃጠለ የሚደገም ድግምታል። ባይዞይ ጠዋፍ ለመዝሙር ብቻ አይደለም ለአጋንንት ታቦት የቀረጸች በምድራችን ላይ ብቸኛዋ ቤት ቤተ እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ናት። ማንም ሰው የፈለገውን እምነት መቀየር ይችላል፣ ግን መሳደብ አይችልም። እመኑኝ፣ መጠየቁ አይቀርም። ትዝታው ሳሙኤል በፌዴራል ፍርድ ቤቶች ሊከሰስ እና ሊፈረድበት ይችላል። እንዲቆያችሁን ጠበቃ ስላሰፋኝ እንግዲህ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲሁም አማኞቿን ዘልፏል፣ አንቋሿል በሚል በኢትዮጵያ ኦርቶዶክስ ቤተክርስቲያን ክስ እንደቀረበበት ታውቋል። ይህን ተከትሎ በርካቶች የግለሰቡን አሜሪካዊ መሆን አንስተው በፍርድ ቤቶች ሊከሰስ አለመቻሉን እየጠቀሱ ይገኛል። ይህም በተመለከተ የፌዴራል ፍርድ ቤቶች አዋጅ ቁጥር 1234 በተጠቀሰው መልኩ በሌሎች እምነቶች ላይ ማንቋሸሽ ወይም ዘለፋ ስድብ ተፈጽሟል በሚል በሚነሱ ጉዳዮች ላይ እንዲሁም ደግሞ ዓለም አቀፍ ስምምነቶችን ለምሳሌ የእምነት ነጻነትን አይነት በአይሲሲፒአር የተቀመጡ መብቶችን የሚጻረሩ ተግባራት ላይ የሚነሳ የወንጀል ጉዳይን አስመልክቶ እንዲሁም ደግሞ የኢፌዴሪን የወንጀል ህግ መነሻ ተደርጎ በሚነሱ ውስጥ ጉዳዮች ላይ የመወሰን ስልጣኑ የፌዴራል ፍርድ ቤቶች ስለመሆኑ የወንጀል ዳኝነት ስልጣን እንዳላቸው ያመለከታል። ከዛ ውጭ ግለሰቡ መከሰሱ ተገቢ ነው ወይ የሚለውን አስመልክቶ የኔ አቋም በየትኛውም እምነት ላይ ማናችንም ዘለፋና ማንቋሸሽ መፈጸም የለብንም። እንዲህ አይነት ሰዎች በየትኛውም እምነት ያሉ ቢቀጡ ይህንን ነገር ለማስቆም ይቻላል። ያለበለዚያ ግን እንዲህ ያለ ብሽሽቅ በጊዜ ሂደት የእምነት ጦርነት ዜጎች አሁን ካለብን እንደገና ብሄር መነሻ ያደረገ ልዩነት በላይ የእምነትን መሰረት ያደረገ እርስ በርስ መቃቃር እና ቁርሾን በኋላም ወደ ግጭት ሊያመራ የሚችል ሁኔታ ስለሚፈጥር የየትኛውም እምነት ተከታይ የሆነን ሰዎች በሌሎች እምነቶች ላይ እንዲህ ያለ ነገር የሚፈጽሙ ሰዎችን ተውልንል እና ጉዳዩን እንዲቆም ልናደርግ ይገባል። ከዛ ውጭ ይህንን የፈጸሙ ሰዎች ለፍርድ መቅረባቸው ተገቢ ነው፣ በህጉ አግባብ መጠየቅ አለባቸው ብዬ አምናለሁ። መሰል ጠቃሚ መረጃዎችን እንታገኙ ይና ሊከታተሉ ጴንጤ የሆኑ የምንባለው ለዚህ ነው። እንግዲህ ጴንጤ መሆን ማለት ይሄ ነው ትርጉሙ። ጴንጤ የሆኑ የሚሉን አክታቸውን ሊተፉብን ምራቃቸውን ሊለቀልቁ ነው። ሌላ ምንም ነገር የለውም። በዚህ ደረጃ ራሳቸውን ያስመልካሉ። ይህን ህዝብ ከዚህ ጨለማ የሚያወጣው ማን ነው? በጣም እኮ ነው የሚያሳዝነው። ህዝቡ ይህ ሰውዬው ነው ያሳዝነው። ይህ ሁሉ ምራቅ መቼ ነው የምታስመጥጠው? ሁሉ አክታ ሰው አይን ላይ ይተፋል፣ ሰው ግንባር ላይ ይተፋል፣ ግድ የለም። ሰው እንዴት ምራቁን አፍ ውስጥ ይተፋል? ሰው ያሳፍራ። ለዚህ ነው ጴንጤ ሆኑ የምትባሉት። ለዚህ ነው ወደ አዳራሻቸው የሚጋብዟቸው ራሳቸውን ሊያስመልኳቸው አሳዝን የትሉት የማንም አክታ ሲለጠፍበት የማንንም ምራቅ እየዋጠ ይህ እኮ ወንጀልም ጭምር። በእውነት እንኳንም ኦርቶዶክስ ተዋሕዶ ሆንን ምን እለው። ለዚህኮ የማንም መጫወቻ አንሆንም። ማንም እየመጣ ምራቁን የሚተፋባችሁ፣ ማንም እየመጣ አክታውን የሚለጠፍባችሁ፣ የሚያቀረሽባችሁ ለምን ትሆናላችሁ? አረ ወደ ቀልባችሁ ተመለሱ። ሌላውን ደግሞ ተመልከቱት። የዚህ ደግሞ ይበሳል።

ላቡን ጠርጎ ሰውየው ላይ ለጠፈበት ወስዶ አንተ ከነጭቅቅቱ በኢየሱስ! ምን አይነት ጨካኞች አረመኔዎች እንደሆናችሁ ግራ የሚገባኝ በእውነት። አሁን የአንተ እድፍ የአንተ ጭቅቅት ይህን ሰውየ ምን ሊያደርገው? አረ የማንም ሰገጥ መጫዎች አትኑተው። አረ ተመለሱ ወደ ቀልባችሁ ሁኑ። እስከ መቼ ነው ምራቅ የምትጡት? እስከ መቼ ነው አክታ የሚተፋባችሁ? እስከ መቼ ነው የማንም ላብና ጭቅቅት እላያችሁ ለሚጋገርባችሁ

ደጉላ ነኝ ትዝታው ሳሙኤል ክስ እንደቀረበበት በተለያዩ የማህበራዊ ሚዲያ እየሰማን እንገኛለን። ከዚህ ጋር በተያያዘ አንዳንድ ጉዳዮችን ከሕግ አንፃር እንመለከታለን። ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ በተለይም ደግሞ የፕሮቴስታንት እምነት ተከታዮች በማክበር ጠይቃለሁ። የፕሮቴስታንት እምነት ተከታዮችን በተለየ የጠየኩበት ምክንያት ግለሰቡ የሌላ እምነት ተከታይ ሆኖ በነበረበት ጊዜ የሌሎችን ሃይማኖት ተቋማትን ሲሳደብ ወይም ደግሞ ሲዘርፍ አይስተዋልም ነበር የፕሮቴስታንት እምነት ተከታይ ከሆነ በኋላ ግን የሌሎችን ሃይማኖት መሳደብ፣ ማዋረድ፣ በተለይም ደግሞ በኦርቶዶክስ ላይ በዘመቻ እንዲያሉ ወንጀሎችን ሲያደርግ ይስተዋላል። ታዲያ ይሄ ነገር ሃይማኖታችሁን የሚያሰደብ በመሆኑ አሳልፎ የመስጠት ነገር ከማንም በላይ የእናንተ ኃላፊነት ነው ብዬ አምናለው ሃይማኖታችሁን ከማስከበርም ባሻገር የህግ የበላይነት እንድረጋገጥ የበኩላችሁን እንድትወጡ ጠይቃለሁ። ታዲያ ከዚህ ጋር በተያያዘ ሶስት ጉዳዮችን ከህግ አንፃር እንመለከታለን። አንደኛ ትዝታው ሳሙኤል የሚታወቅባቸው ሃይማኖት ስሜት መንካት ሞራል መንካት ስድብ በሁለት ዋና ዋና ህጎች ተጠያቂ አድርጓል አንደኛ የወንጀል ህጉ ላይ የአንድን ሃይማኖት ስሜትና ሞራል መንካት በሌላ መልኩ ደግሞ ሀሰተኛ መረጃንና የጥላቻ ንግግርን ለመከላከልና ለመቆጣጠር በወጣ አዋጅ ላይ አንድን ሃይማኖት መሰረት አድርጎ የጥላቻ ንግግር ማድረግ፣ ጸብና ሁከት ቀስቃሽ የሆኑ ነገሮችን ማድረግ የወንጀል ተጠያቂነት እንደሚያስከትል ተደንጎ ይገኛል። ታዲያ ከዚህ ጋር በተያያዘ ግለሰቡ ይህንን ተግባር ሲያደርግ ውጭ ሀገር የነበረ በመሆኑ እንዴት ይታያል ብለን ጠየቅን። እንደሆነ አንድ ኢትዮጵያዊ ውጭ ሀገር ሆኖ ኢትዮጵያ መንግስት ላይ ወይም ደግሞ ህጋዊ ተቋማት ላይ ወንጀል የሰራ እንደሆነ በኢትዮጵያ ህግ እንደሚዳኝ የወንጀል ህጉ እየደነገገ በመሆኑ ግለሰቡ ለህግ ቀርቡ ተገቢውን ቅጣት ሊያገኝ ይገባል እላለሁ። ቪዲዮን ሼር ኮፒ ሊንክ አድርጉ። አመሰግናለሁ።